የቱሪዝም ሚኒስቴር በኦሮሚያ ክልል ለሚገኙ ሆቴሎች ዳግም የደረጃ ምዘና ስራ አስጀምሯል። በክልሉ የዳግም ደረጃ ምደባ ስራው ከ2007 ዓም በኋላ ለመጀመሪያ ጊዜ የሚከናወን መሆኑም ተነግሯል። የምዘና ሂደቱ በተቀመጠው አሰራር መሰረት ግልጽና ተአማኒነትን ባረጋገጠ መልኩ ይከናወናልም ነው የተባለው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ለመጠየቅ እዚህ ስቱዲያችን እንግዳ ጋብዘናል። እንግዳችን የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ዶክተር ምትኬ ቢተውልኝ ናቸው። ዚ ስቱዲያችን ነው የሚገኙት። ከእሳቸው ጋር አጠር ያለ ቆይታ አድርጋለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ቀደም ብዬ በዜናው ላይ ሳነሳ እንደነበረው ከ2007 በኋላ ለመጀመሪያ ጊዜ ነው ይህ የዳግም ምዘና ስርዓት የተጀመረው። ግን የደረጃ ምዘና ስራው ምንን ዓላማ አድርጎ ነው አሁን ላይ መደረግ የጀመረው? አሁንስ ማድረግ ያስፈለገበት ምክንያት ምንድን ነው የሚለውን የመነሻ ጥያቄያችን እናድርገው። አዎ ጥሩ ጥያቄ ነው። እንደምታወቀው ቱሪዝም ካሉት አምስቱ ፕላሮች ውስጥ አንዱ ነው። ስለዚህ መንግስት ከሰጣቸው ትኩረት አንዱ ስለሆነ የምንሰጣቸው አገልግሎቶች ብቃታቸው የተረጋገጠ ፈጣን፣ ገልጣፋ እንዲሆኑ ሆቴሎቻችን ስታንዳርዳቸውን መጠበቅ አለባቸው። ያንን ተመርኩዘን ነው ይህን ስራ የምንሰራው ማለት ነው። እና እንደ አንተም እንዳነሳው ከ2007 ወዲህ አልተገመገሙም ነበረ ለረዥም ጊዜ ጥራት ሲባል እንግዲህ የውስጥ መስተንግዶ ብቻ ሳይሆን ከጅምሩ ከስራው ጀምሮ ማለት ነው። አንድ ባለሀብት ሆቴል ስገነባ ጥራቱን በጠበቀ መንገድ መገንባት አለበት። ይህም ማለት ሎኬሽኑን በተመለከተ፣ በተርዞኑን በተመለከተ እና ያለውን የካሬ ስፋት በተመለከተ ስታንዳርዱ በተቀመጠበት መስፈርት መሰራት አለበት። ስለዚህ ነው ያንን በአሁኑ ጊዜ የሚመዘሩ ሆቴሎቻችን ያንን እንኳን መስፈርቱን ቀድሞ ባያቁም ከዚህ በኋላ ለመሰሩት እንደ ሀገር በጣም ብዙ ችግር ስላለብን ያንን ነገር ለማስተካከልና ጥራትን በተመለከተ ትክክለኛ ስራ ሰርቪሱ እንድሰጥ ማህበረሰቡም እንድጠቀም ቱሪስቶችም የውጭ የሀገር ውስጥም እንድጠቀም ያንን ተደራሽ ለማድረግ የሚሰራ ስራ ነው ማለት ነው። ስለዚህ ይሄ ስራ ቀጣይነት ያለው ስራ ነው። በዚህ የሚቆም አይደለም። እስፔሻሊ አዌርነስ የሚያስፈልገው ስራ ነው። ለምን እንደ ሀገርም ሆነ እንደ ክልል ያሉን ሆቴሎቻችን ብዙ ቢሆኑም በዚህ ስታንዳርድ መሰረት እየተሰሩ አይደሉም ማለት ነው። ይሄ ደግሞ በጥናት የተመረኮዘ ስራን አይተናል፣ ለይተናል፣ አውቀናል ወደዛ ወደ ደረጃቸውን እንዲጠብቁ ለማምጣት ደግሞ ብዙ ስራዎች ይሰራሉ ማለት ነው። ስለዚህ የመጀመሪያው ስራ አዌርነስ መስጠት ነው ለባለሀብቶቻችን ወደዚህ ኢንዱስትሪ ሲገባ መጀመሪያ ማወቅ ያለበት ሀገር እንደሚሸጥ በዛ ኢንዱስትሪ ውስጥ ሆቴል ማለት ሆስፒታል እንደሆነ፣ ምግብ ብቻ ወይም ውሃ ብቻ አግኝተ የምትመለስበት ሳይሆን ብዙ ፓኬጆች በውስጡ ኖሮት እንግዶች ተደስተው የሚቆዩበት እረፍት የሚያገኙበት ቦታ ስለሆነ እና ከመሰረቱ ጀምሮ በምክር እና በእውቀት ላይ የተደገፈ ስራ መሰራት ስላለበት ከመጀመሪያው ጀምሮ ከዚህ በኋላ የምሰራው ስራ ለዛ ትኩረትም ለመስጠት ታሳቢ ማድረግ ነው የምሰራው ማለት ነው። ስለዚህ እንደነገርኩ ብዙ ችግሮችን ብኖሩብንም ለአሁኑ ግን የምንጀምረው ያው ምክር አገልግሎት እየሰጠን ነበረ። በዛ ባላቸው አሁን በገነቡት ሆቴሎቻቸው ውስጥ ኤክስፓንሽን እንኳን ቢሰሩ ከዚህ በኋላ ያንን ስታንዳርዱን በጠበቀ መሰረት ደብሊዩቲ ፈራሚ ነን፣ ሀገራችን ፈርማለች። ስለዚህ በዛ ስታንዳርድ መሰረት እንድሰሩ እውቀት እንድኖራቸው አዌርነስ ሰጥተን ምክር ሰተን ሱፐርቪዥን ሰርተን እነሱም ካሳምን በኋላ ወደዚህ ጉዳይ መጥተናል ማለት ነው። ስለዚህ ተጠቃሚዎች ናቸው ባለ ሆቴሎቻችን። ምንድን ነው የምጠቀሙት? አንድ ተወዳዳሪ ይሆናሉ፣ ብዙ ምርጫ ይኖራቸዋል። ቱሪስቶችም ፓኬጆች በዛ ውስጥ ይኖራሉ። አንዳንድ ውድድሮች ቢኖሩም በመንግስትም በኩል ማለት ነው ያንን ሬታቸውን ተጠቅሞ መወዳደር ይችላሉ። ባንክ ቤትም ብርም ተበድረው ኤክስፓንሽን መስራት ይችላሉ ማለት ነው። ሰው ብዙ ጠቀሜታ አለው ለባለሀብቱ ማለት ነው። ተገልጋዩም እንደዛው ያንን ነገር ያገኝበታል ማለት ነው። ምናልባት እዚሁ ጋር በዚሁ አንስተ ነው ብናልፍ ሁለት ሺ ሰባት ላይ ነበረ የመጀመሪያውን የምዘና ስራ የተከናወነው፣ እና ላለፉት አስር ዓመታት ምንም አይነት የምዘና ሂደት አለመደረጉን ነው። ቀደም ሲልም ሲያነሱ የነበረው ና የምዘና ስርዓቱ በየስንት አመቱ ነው የሚደረገው? እስካሁን ስ የቆየበት ምክንያት ምንድን ነው? ኦኬ ስታንዳርዱን በጠበቀ መንገድ በአለም አቀፍ ደረጃ የተቀመጠው በየሶስት አመቱ ነው። አንዳንድ በጣም ያደጉ ሀገራት ግን በየአመቱ ያደርጋሉ ማለት ነው። በእኛ ሀገር ደረጃ ግን በየሶስት አመቱ ነበረ በአሁኑ ሰዓት ግን ቆይቶ የመጣ ይሄ የቆየበት የራሱ ምክንያት ሊኖረው ይችላል። ግን በዛን ጊዜ ስመዘኑ ሆቴሎች አሁን ባላቸው በሚያስቀምጡት ባለ አምስት፣ ባለ አራት፣ ባለ ሶስት ብለው በሚያስቀምጡት በራሳቸው ፍቃድ ላይ ስመዘኑ ያንን ነገር ማግኘት አልቻሉም ለምንድን ነው ቅድም እንደ ተናገርኩት የራሳቸው የሆነ ያንን ስታንዳርዱን በጠበቀ መልኩ መስራት ያለባቸውን ነገር እውቀት በዛ ነገር ስለሌለ እስፔሻሊ ደግሞ ይሄ ነገር ሲሰራ ቱሪዝም ቢሮ ብቻ አይደለም ይሄ የሚመለከተው ከኢንቨስትመንት ቢሮ ጋራም የተያያዘ ጉዳይ አለ ቢሮም የመሬት ቢሮም የሚመለከተው ጉዳይ አለ ማለት ነው ስለዚህ የመሬት ቢሮ መሬት ሲሰጥ ባለ አምስት ሬት በሚሰጥበት ጊዜ የትኛው ቦታ ላይ ነው የሚሰጠው? ሎኬሽኑ ይቱጋ ነው በተርዞኑ የቱጋ ነው የሚለው ነገር መታወቅ አለበት። ሆቴሎቻችን ይለያያሉ። የምንሰጣቸው ሆቴሎች የምንሰራቸው ሆቴሎች ሪዞርቶችም እንደዛው ሎጆችም እንደዛው። ስለዚህ የሚገነቡበት ቦታ ለራሱ ወሳኝነት አለው ማለት ነው። ሁለተኛ ላይ ነው ምንድነው ሆቴሉ ከመሰራቱ በፊት መጀመሪያ ዲዛይን ይመጣል፣ ፕሮጀክት ይመጣል። ሶ ከዚህ በፊት የተሰሩ የነበሩ ፕሮጀክቶች ዲዛይኖች በባለሙያ የታከለ እገዛ ያገኙበት አይደለም። ሰው እንደ ፍላጎቱ ወይ ደግሞ እውቀት ባለው በሌላ ሰው መንገድ ተጠቅሞ ሊያመጣ ይችላል። ይሄ ትክክል አይደለም ማለት ነው። ስለዚህ ስታንዳርዱን በጠበቀ መንገድ ለመስራት መጀመሪያ ውጫዊ ዲዛይኑ ምን መሆን አለበት፣ ውስጣዊ ምን መሆን አለበት፣ የሚለው ነገር በባለሙያ ተደግፎ መሰራት አለበት ማለት ነው። ስለዚህ ይሄ በፊት ተሰራበት የነበረው ነገር ለባለ ሀብቱም ጉዳት ነበረ ማለት ነው። ለመንግስትም ክሳራ ነበረ ማለት ነው። ምንድነው ባለ ሀብቱ ባለ አምስት እሰራውል ብሎ በእውቀት ባልተደገፈ መንገድ ፕሮፖዛሉን ዶክመንቱን ሰርቶ ያመጣል። መንግስት ደግሞ ያንን ተንተርሶ ዱቲ ፍሪ ይሰጣል እና በሚገነባበት ጊዜ ግን ስመዘን ያንን ነገር አቺቭ አያረግም ማለት ነው። ስለዚህ ያሉብን ችግሮች ብዙ ናቸው፣ ከዚህ ነገር አንጻር ማለት ነው። እና መመለከታቸው አካላቶች ትኩረት ማድረግ የሚገባቸው ስፔሻል ኢንቨስትመንት ቢሮ ላይ፣ መሬት ቢሮ ላይ፣ እንደገና ደግሞ ንግድ ቢሮ ላይ ላይሰንስ ሲያወጡ እነዚህ ተናበው መስራት አለባቸው ማለት ነው። ይህንን ስታንዳርድ ያለው ነገር ለማምጣት የግድ ቱሪዝሙ ብቻ አይደለም ይሄን መስራት ያለበት ማለት ነው። እነዚህ የሚመለከታቸው አካላቶች በቅንጅት ተናበው አንድ ላይ ያንን ነገር ባለ ሀብቱም ታክሎበት ባለ ሀብቱ ደግሞ ምክር ተሰጥቶት ጋይድ ተሰጥቶት እንደዚህ ብሰራ ባለምስ ሰራ ይሄ ይሄ ይሄ ነገር ያስፈልጋል ከሚመርጠው ማቴሪያል ኳሊቲ አንጻር ለራሱ ቫሊው አለው፣ ይመዘናል ማለት ነው። አዎ፣ እዚሁ ጋራ ምናልባት አልባት ላቋርጡትና ጥናት አድርገው እንደነበርም ቀደም ብሎ አሁንም ሲያነሱ ነበርና እንደ ተቋም ይሄ ጥናት ምን አመላከተ? ያስቀመጣቸው የመፍትሄ አማራጮች ውስጥ ምን ያሉና እንደምን ያሉ ናቸው? አሁን በተጀመረው በዚህ የመጀመሪያ ጊዜ የሚከናወኑ 2007 በኋላ ምዘና ሥርዓት ውስጥ እንዴት እየተጠቀማችሁት? አዎ አሁን እኔ ስፔሻሊ የመጣሁት ወደዚህ ስራ የመጣሁት አንድ አመት አልፎኛል። ከመጣው ጀምሬ ጥናት ነው ያደረኩት። መጀመሪያ በኦሮሚያ ሀያ ሶስት ከተሞች ላይ ነው የምንሰራው። ሀያ ሶስት ከተሞች ላይ ስንት ሆቴሎች አሉን፣ ስንት ሪዞርት አለን፣ ስንት ሎጅ አለን የሚለውን ነገር ዳሰሳ ጥናትና መረጃ በተደገፈ ጥናት ማድረግ ጀመር ከዛ በኋላ ስንት ሬት ያላቸው ሆቴሎች አሉ የሚሉ ነገር መለየት መጣ ማለት ነው ስለዚህ በጥናቱ መሰረት የለየነው ነው አምስት መቶ ሆቴሎች አሉ ከአምስት መቶ ሆቴሎች ውስጥ ስልሳ ሰባት ሆቴሎች ብቻ ናቸው ሬት ያላቸው ማለት ነው ሌሎቹ የማያሟሉ ናቸው ማለት ነው ለምንድን ነው ቀድሜ በገለጽኩት ምክንያት ማለት ነው እና ተርዞኑ ሎኬሽኑ፣ ስፋቱን ካሬውን፣ መኝታ ቤቱ ይሄን ያህል ስፍ መስፋት አለበት፣ ሻወሩ ይሄ መሆን አለበት፣ ሬስቶራንቱ ከኪችን ጋራ አጂስመንት መሆን አለበት የሚለው ነገር ብዙ ነገሮች አሉት በውስጥ ስታንዳርዱ ነው ማለት ነው። ያንን ስላላ ማከሉ መውደቅ ችለናል ማለት ነው። ባለ አምስት አንድ አንድ ሆቴል ብቻ ነው ያለን፣ አንድ ሪዞርት ብቻ ነው ያለን ኩሩፍቱ ሪዞርት። ሌላው በተቀረ ባለ አራት እና ባለ ሶስት ወይም አንድ ሁለት ነው ማለት ነው። ስለዚህ ባለ ሆቴሎችም ተወዳዳሪ ሊሆኑ አልቻሉም። እዚህ ቦታ ላይ ማለት ነው ምን ማድረግ አለብን የሚለው ነገር መምጣት አለበት። እዚህ ጋር ከመንደሽም ማለት ነው ምንድን ያደረኩት እኔ ባላይ ሆቴሎቹን ሰብስቤ እና መሬት ክፍል የሚሰሩ የመሬት ቢሮ፣ የንግድ ቢሮ፣ የኢንቨስትመንት ቢሮ እነዚህን አንድ ላይ በማሰባሰብ በቃ ክለሳ ትምህርት መስጠት ተጀመረ ማለት ነው። የግንዛቤ ያ እና በቃ ያንን በቢሾፍቱ፣ በአዳማ አሁን ደግሞ በቅርብ ጊዜ በጅማ ላይ ያረጋለው እንደዚህ አይነት አዊርነስ ተጨባጭ በሆነ ነገር ላይ ባለሀብቱም በምጠቀም መንግስትን በምጠቀምበት መንገድ ቱሪስትም የምመጣው ቱሪስት ለራሱ ማለት ነው። ቱሪስት ሲባል ብዙ ጊዜ እንግዲህ እንደ ሀገራችን ብዙ ከውጪ የመጣ ብቻ ነው የምጠበቀው። ቱሪስት ማለት አንተ ከዚህ ተነስተ አዳማ ሄደ ለስድስት ሰዓት ከቆየ ቱሪስት ነ። ስለዚህ ያንን ለራሱ የአንተ ቱሪስትነት ተጠብቆ የምታገኘውን ነገር በተቀላጠፈ ሁኔታ በፈጣን ሁኔታ እንድታገኝ ያን ነገር መስራት አለብን። ግንዛቤ መስጠር አለብን እና በዛ ላይ እየተሰራ ያለ ነው ማለት ነው። ስልጠናዎችን በተደጋጋሚ እየሰጠን ነው የምንገኘው ኮንቲኒስ፣ ግን መሰራት ያለበት ስራ ስለሆነ ቀጣይነት ያለው በጣም ብዙ እንደ ካምፔን መሰራት ያለበት ጉዳይ ብዬ ነው የማምነው እንደ ሀገር ማለት ነው። ለምን ቱሪዝሙ አሁን እየሰፋ ይገኛል። ያለን መዳረሻችን፣ ሆቴሎቻችን፣ ሪዞርቶቻችን ግን ከዛ ብቃት አንጻር የሚጎላቸው ነገሮች አሉ። ስለዚህ ያንን ለማስተካከል እንደ ሀገርም እንደ ክልልም በካምፔን ደረጃ ከአዌርነስ ጀምሮ ማለት ነው መስራት አለብን። በዚህ ረገድ ላይ ማለት ነው የመጨረሻ ጥያቄ ባጭሩ የሚያነሱልን የምዘና ሂደቱ በተቀመጠው አሰራር መሰረት ግልጽና ተአማኒነት በተረጋገጠ መልኩ ለማከናወን ምን አይነት የቅድመ ዝግጅት ስራዎች ነበሩ? አሁንስ ከተገባ በኋላ እነዛን የመተግበር ሂደቱ ምን ይመስላል የሚለውን እናንሳና እናጠቃለን። ያ ምዘናው ያው ስታንዳርዱን በሚያስቀምጠው መሰረት ነው የሚካሄደው፣ በሰለጠኑ ሰዎች ነው በዚህ ጉዳይ ላይ ትሬኒንግ የወሰዱ ሰዎች አሉ። በዛ በነዛ ይካሄዳል እና ታዛቢም አለ ከኢንዱስትሪ ውስጥ የወጡ እነሱም ስልጠና የወሰዱ እና ግልጽ በሆነ መንገድ ተአማኒነት ባለው መንገድ ማለት ነው ግምገማው ይካሄዳል ይሰራል። ከዛ በኋላ በግልጽ በይፋ የታሸገው ወረቀት ተከፍቶ ሬታቸው ይሰጣቸዋል ማለት ነው። ተአማኒነት ያለው ቀልጣፋ የሆነ ስራ ነው መሰራው ማለት ነው። እጅግ አርጌ ነው ማመሰግነው ስለሰጡን ስለ ሀሳቦትም ጭምር እዚህ ስቱዲዮያችን ስለተገኙ